ቤታችሁን ለሽምብራ ግርፍ ዝግጁ ያደረጋችሁ እንግዲህ ኳርቲዝ ስለማይሰራ በተደጋጋሚ እንደተነጋገረው እንግዲህ ቀጥታ ቀለም ነው ሊቀባ የሚገባው ማለት ነው። እዛው ላይ ተደርቦ ድጋሜ ተገርፎ ኳርቲዝ ይሰራል አይሰራም እያላችሁ ነበር። በግልጽ እንግዲህ ስለዚህ የምነግራችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ አብሯቸው ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድ ተመልካቾች፣ እንግዲህ ዛሬ ደግሞ በአዲስ ስራ መጥተናል። እንደምትመለከቱት ሽምብራ ግርፍ የተገረፈ ቤት ቀለም በዚህ መንገድ ተቀባብተዋል። እንዲሁም በርና መስኮቶቹ እንግዲህ ተቀባብተዋል፣ እንደምትመለከቱት ማለት ነው። ቤቱን በዚህ መንገድ አልቋል ማለት ነው። ስለዚህ ውድ ተመልካቾች ቤታችሁን ሽምብራ ግርፍ ላስገረፋችሁ እንግዲህ እንደዚህ ቀለም ማስቀባት ትችላላችሁ። ምን ያህልስ ይወስዳል የሚለውም ሙሉ መረጃ ወደ እናንተ የማቀርብላችሁ ነው የሚሆነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። በዚህ ቻናል እንግዲህ የቤት ስራዎችን ሙሉ ፊኒሽንግ ስራዎችን ጠቅላላ አድርጌ የሚሰሩትን ቤቶች እያሳይኋችሁ ቤቶችንም እንዴት ማሰራት እንዳለባችሁ፣ እንዲሁም ቤት ለማሰራት ስታስቡ እስከ ስንት ብር ይዛችሁ ልትጀምሩ ትችላላችሁ ለሙሉንስ ለመጨረስ እንዲወስዳል በተደጋጋሚ በተለያዩ ስራዎች እንግዲህ እስካሁን ድረስ አብረን ቆይተናል ማለት ነው። ፈቅዳችሁ ወዳችሁ ስለምትከታተሉን ከልብ እናመሰግናለን ማለት ነው። አሁንም አብራችሁን ቆዩ። በዚህ ቻናል ብዙ ነገሮችን ተጠቀሙበታላችሁ እናንተም ማለት ነው። ለማንኛውም እንግዲህ ወደዚህ ቤት ስንሄድ እንግዲህ ቤቱ ሰባት በስምንት የሆነ ቤት ነው። ሽምብራ ግርፍ ተገርፎ ነበር። ከዛ ላይ እንግዲህ በምታዩት መልኩ ቀለም እንደዚህ ተቀባብቷል ማለት ነው በኳርቲዝና በኳርቲዝ እና እንዲሁም ደግሞ በሽምብራ ግርፍ መካከል ያለው ልዩነት ምንድን ነው? እንዲሁም ደግሞ ለኳርቲዝስ መቼ ነው ዝግጁ ሊሆን የሚገባው የሚለውን ደግሞ የምነግራችሁ ይሆናል። ለምሳሌ ንበል እና ኳርቲዝ ማሰራት ካሰባችሁ እናንተ ግርፉ ሲገረፍ የተለያዩ ዲዛይኖችን አውጥታችሁ ለኳርቲዝ ዝግጁ ማድረግ ትችላላችሁ። አንድ ወይንም ደግሞ ቀጥታ ሁለት በአንድ የሚባል ግርፍ አለን እሱን ሌቭሉን ጠብቆ ማለት ነው። ቀጥታ ታሽ እሽት ይታሻል ማለት ነው። ምንም ፍርክርክ ነገር የሽምብራ ግርፍ አይኖረውም። በዛ መንገድ ከተገረፈ ኳርቲዝ በፕላስተርም ተቆርጦ የፈለጋችሁት ዲዛይን ማሰራት ትችላላችሁ ማለት ነው። ነገር ግን ሽምብራ ግርፍ ከተገረፈ ኳርቲዝ ሊሰራ አይችልም። ቀጥታ ልክ እንደዚሁ የተለያዩ የፈለጋችሁትን ደስ የሚላቸውን የከለር አይነቶች በመጠቀም ቀለም ማስቀባት ትችላላችሁ፣ የውጭውን ማለት ነው። ለምሳሌ ሽምብራ ግርፍ ከተገረፈ ከዛው ላይ ተስተካክሎ ድጋሚ ተገርፎ ለኳርቲዝ አይሰራም ወይ እያላችሁ በተደጋጋሚ በኮሜንት ስትጠይቁኝ ነበር። እንዲሁም ደግሞ እናደርገዋለን ብለውናልና ባለሙያዎቹ ምን ትለናለ ብላችሁም የጠየቃችሁኝ ያላችሁ ከዚህ ላይ ሽምብራ ግርፍ ከተገረፈ ከዚያ ላይ ደግማችሁ ሽምብራ ግርፉን ለማጥፋት ሲተውት ሲባል ማስገረፍ የለባቸው። ምክንያቱም እዛ ላይ ሲደገም ሲደጋገም የግርፍ እንትን ለቤቱ ጥሩ አይደለም ማለት ነው። ምን ይበዛበታል? አሸዋ፣ ሲሚንቶ ይበዛበታል። ውበቱንም ያጠፈዋል ማለት ነው። ስለዚህ ለሽምብራ ግርፍ ከተገረፈ ቀጥታ ቀለማችሁ ማስቀባት ነው ማለት ነው። በዛ ልክ ባታደርጉት ሀሪፍ ነው። ነገር ግን ገና ልታስገርፉ ላሰባችሁ ደግሞ ይሄንን መጠቀም ትችላላችሁ፣ ለኳርቴ ዝግጁ ማድረግ ትችላላችሁ ማለት ነው። ሌላው ምን አለ? ወደ ደቦሎ ስንሄድ ደግሞ ብዙ ቤቶች በረራ ግፍ ነው የሚገረፉት። በረራ ግፍ ለተገረፉት ደግሞ ምን ማድረግ ትችላላችሁ? በረራ ግፍ ማለት ከመቀባቱ በፊት ይሄ ልክ ሽምብራ ግርፍ ላይ እንዲያየ ነው ፍርግርግ ነው ማለት ነው። እሱ በረራ ግርፍ የተገረፈው ምን ማድረግ ትችላላችው? እሽት ይታሽና ጠርዞቹ ዙሪያውን በደንብ ሆነው ልቅም ብለው ጠርዞች ይወጣሉ። ከዛ በኋላ ለኳርቲዝ ዝግጁ ሆኗል ማለት ነው። ኳርቲዛችሁ ማሰራት ትችላላችሁ ማለት ነው። ስለዚህ በዚህ ልክ ነው የሚሆነው። ለማንኛውም እስኪ እንግዲህ ሰባ በስምንት ለሆነ ቤት ሽምብራ ግርፍ ቀለሞችን ይቀባ ተብሎ ቢታሰብ እስከ ላሜራ በር፣ እንግዲህ በአሁኑ ሰዓት እስከ ሰላሳ ሰባት ሺህ ብር የሚያስፈልጋቸው ይሆናል፣ የቀለሙም እንዲሁም ደግሞ የባለሙያውም የበርና መስኮቶች ቀለምም ነጭ ጋዝ ምናምን አለ። እነሱ ብሩሾችን ጨምሮ ጠቅለል ብሎ በአሁኑ ሰዓት እስከ 37 ሺህ ብር የሚያስፈልጋችሁ ይሆናል ማለት ነው። ለሽምብራ ግርፍ ለምታስቀቡ ማለት ነው። ኳርቲዝ የሚሰራ ከሆነ ደግሞ ለኳርቲዝ ዝግጁ ያደረጋችው በአሁኑ ሰዓት እስከ መቶ ሺህ ብር የሚያስፈልጋችሁ ይሆናል። የኳርቲዙም የባለሙያውም ፕላስተር አለ እንጨት ምናምን ብዙ ነገሮች አሉ እነሱን ጠቅለል አድርጎ ሰባ በስምንት ለሆነ ቤት ኳርቲዝ ማሰራት ብታስቡ በአሁኑ ሰዓት አንድ መቶ ሺ ብር የሚያስፈልግ ይሆናል ማለት ነው። በዚህ ልክ የፈለጋችሁትን ከለር ዲዛይን ተጠቅማችሁ ቤታችሁን ማስዋብ ትችላላችሁ። ነገር ግን ሽምብራ ግርፍ የምታስገቡ ከሆነ ደግሞ እስከ ሰላሳ ሰባት ሺ ብር በአሁኑ ሰዓት የሚያስፈልግ ይሆናል ውድ ተመልካቾች፣ እንግዲህ በኳርቲዝ ና በሽምብራ ግርፍ መካከል ያለውም ልዩነት ይሄን ነው ነገር ግን የሽምብራ ግርፉ ምን ያስፈልገዋል? መጀመሪያ ላይ ቀለም መቀባቱ በፊት አሸዋ ሲሚንቶ ይግርፋሉ። እነዚህ ሂሳቦች ከዛ ላይ ስለሚደመሩ ያወጩ የተቀራረበ ነው። ከማንጋ ከኳርቴዝ ስራው ጋር የተቀራረበ ነው። የሲሚንቶን አሸዋ በፊት ሲገረፍ ከዛ ላይ የቀለም አሁን ወደ 37 ምናምን ሲጨመርበት፣ ብሩ በሽምብራ ግርፍና በኳርቴዝ መካከል ከ15 ከ20 ሺህ ብር የሚሆን ልዩነት ያለው ማለት ነው። የኳርቲዙ አሸዋ ምናምን ስለማይፈልግ ቀለምም የራሱ ነው። አሸዋማ ነገር ነው። ምንም የሚያስፈልገው ነገር የለም ማለት ነው። ለሽምብራ ግርፍ ስታዘጋጁት መጀመሪያ ግርፍ አለ። ከግርፍ በኋላ ነው ቀለም የሚቀባው። ስለዚህ መጀመሪያ ለሽምብራ ግርፍ ሲገረፍ የምተዋጡ ሲሚንቶ አሸዋ፣ የባለሙያ አለ ፕላስ ደግሞ ኋላ ላይ የምትጨምሩት አሁን የጠቀስኩላቸው የብር መጠን የቀለም እሱ ሲደመር ለኳርቲዙ መቶ ሺ ላልኳችሁ እየተጠጋጋ ነው ልዩነቱ ከ15 20 ሺህ ብር የሚሆን ልዩነት አለው። በጥራት ደረጃ ግን ኳርቲዙን ብታሰሩት ሐሪፍ ነው። 15 20 ሺህ ብር ልዩነት ብላችሁ ሽምብራ ግርፍ ከምታሰሩት አሁን ላይም እየቀረበት ስለሆነ ነው። ነገር ግን ቀድሞ ለተሰሩ ቤቶች ሌላ አማራጭ የላችሁም። ቀጥታ ይህንን መጠቀም ይኖርባችኋል ማለት ነው። የሽምብራ ግርፍ ቀለሞችን መጠቀም ትችላላችሁ ማለት ነው። ውድ የተከበራችሁ ተመልካቾች፣ እንግዲህ ለዛሬ ያስኩላችሁ መረጃ አደመጣችሁትን ያያችሁትን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በሌላ አስተማሪና ቁም ነገር አዘል ቪዲዮ እስከምንገናኝ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። የቤት የፊኒሽንግ ስራዎችን ማሰራት ስትፈልጉ ደግሞ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። በጥራት በታማኝነት በፍጥነት ሰርተን የፍላጎታችሁን አሟልተን የምናስረከባችሁ ነው የሚሆነው። እስከዛውም ሰላም ሆኖልኝ